አዲስ ቀን የስፖርት መረጃችን የምንጀምረው ደግሞ በዘጠነኛው የመላ አማራ ጨዋታዎች ይሆናል። ዘጠነኛው የመላ አማራ ጨዋታዎች በዛሬው ዕለት ፍጻሜያቸውን ያገኛሉ። ትናንት በሴቶች የእግር ኳስ ፍጻሜ ተከናውኖ ደብረብርሃን ከተማ ደሴ ከተማን አሸንፎ ሻምፒዮን መሆኑን አረጋግጧል። አምስት ቡድኖች በዙር ባደረጉት ውድድር ሁሉንም ጨዋታዎችን ያሸነፉት ሁለቱ ከተሞች ትናንት የዋንጫውን አሸናፊ በሚወስነው መርሃ ግብር እንግዲህ ደብረብርሃን ከተማ አሸናፊ መሆን ችሏል። ጨዋታውንም የተሻለ ሜዳ ለእንቅስቃሴ ያሳየው ደብረብርሃን ከተማ አንድ ለዜሮ በሆነ ውጤት ነው ያሸነፈው። ብቸኛዋን የአሸናፊነት ግብ ደግሞ ማህሌት ቦጋለ አስቆጥራለች። ተመልካቾቻችን እዚህ ላይ ቆይታ እናደርግና በዚህ ተጨማሪ መረጃ እንዲነግረኝ ባልደረባችን ዮሴፍ ሹምዬን ከደሴ በቀጥታ መስመር ላይ አግኝተነዋል። ዮሴፍ እንደምን አረፈድክ? አጠቃላይ ደሴ በአሁኑ ሁኔታ ከብንጀምር ደስ የሚለይ ደሴ በአሁኑ ሰዓት እንቅስቃሴዋ ምን ይመስላል? የማለዳ የስፖርት ድባቡንም በመቃኘት በቀጥታ አጠቃላይ የዘጠነኛው አማላ የመላ አማራ ጨዋታዎች በዛሬው እለት ፍጻሜያቸውን ያገኛሉ። ትናንት የነበረው በሴቶች የእግር ኳስ ፍጻሜ ከእሱ ተነስተ ዛሬስ ምን ምን ጉዳዮች ይጠበቃሉ የሚለውን አጠቃላይ መረጃን ማድረስ ይችላለን። አመሰግናለሁ ሀብታሙ። እንደ ተረፈዳችሁ ተመልካቾችም። እንግዲህ ደሴ ድባቡ እጅግ በጣም ደስ የሚል ነው። ዛሬ ማለዳ ገና በጠዋት መውቅ ደመቅ ብላለች። እንቅስቃሴውም እጅግ በጣም ጥሩ ነው። በተለይ የአካባቢው ሰው ደግሞ ስፖርት ወዳድ መሆኑን በሚገባ የተመለከትንበት ቆይታ ነበር የነበረን። ትናንትና እንዳነሳው የሴቶች የእግር ኳስ ፍጻሜ ውድድር ተከናውነው ነበር በዘጠነኛው የመላ አማራ ጨዋታዎች። በዚህ ውድድር ላይ እጅግ በጣም በርካታ ተመልካቾች ነበሩ ስቴዲየም ገብተው የታደሙትና እንግዲህ እንደ አዲስ አበባ ባሉት ትልልቅ ከተሞች እንኳን ስንመለከት በተለይ የሴቶችን እግር ኳስ ለመ በመመልከት የሚመጣው የተመልካች ቁጥር እጅግ በጣም ውስን መሆኑን እንመለከት ነበር ና እዚህ የተመለከትነው ድባብ ግን እጅግ የተለየ ነበረ። ትናንት ደሴና ደብረ ብርሃን ባደረጉት የፍጻሜ የሚመስል ጨዋታ ላይ በጣም በርካታ ተመልካቾች ስቴዲየም ገብተው ሲመለከቱ ተመልክተናል። ሌላው ለየት ያለ የታዘብኩት ነገር እንግዲህ ሀብታሙ በትናንቱ የፍጻሜ ጨዋታ ላይ ሁለቱም ቡድኖች ደብረ ብርሃንም ደሴም ሁሉንም ጨዋታቸውን አሸንፈው ሶስት ሶስት ጨዋታዎችን አሸንፈው በዘጠኝ በዘጠኝ ነጥብ ነበር ለፍጻሜው እየቀረቡት ና ይህን ጨዋታ የሚያሸንፍ ማንኛውም ቡድን የዋንጫው ባለቤት ይሆናል። እዚህ አካባቢ ያለው ነዋሪ ግን ስቴዲየም ገብቶ ጨዋታውን ሲታደም ለተሻለ ቡድን ነበር ሁልጊዜም ድጋፍ ሲሰጥ የነበረውና እሱ በጣም አስገራሚ ነበር። ደብረ ብርሃን የማጥቃት እንቅስቃሴ ውስጥ ይገባ፣ ደጋፊው ቆሞ ያጨበጭባል፣ ድጋፍ ይሰጣል። ደሴም ሲያጠቃና ግብ ለማስቆጠር ሲቃረብ እንደዚሁ የነበረው ድባብ ተመሳሳይ ነበርና ለተጫወተ የሚደግፍ ደጋፊ እንደነበረ በልዩነት ተመልክቻለውኝ። እንግዲህ ጨዋታው ላይ ግን በተለይ ደብረ ብርሃን ፍጹም የጨዋታ ብልጫ የበላይነት እንደነበረው ማንሳት ይቻላል። በተደጋጋሚ ሙከራዎችን አድርገው በማህሌት ቦጋላ አማካኝነት ደግሞ ማራኪ ግብ አስቆጥረው ይህንን ጨዋታ አንድ ለባዶ አሸንፎ ነበረ። ደብረ ብርሃኖች ማለት ቦጋለም የዚህ የዘጠነኛው የመላ አማራ ጨዋታዎች ከፍተኛ ግብ አስቆጣሪ ሆና አጠናቃለች። በእነዚህ አራት ጨዋታዎች አስር ግቦቹን ነው ያስቆጠረችው። ተጫዋቿ እንግዲህ ከዚህ ቀደም በነበሩ ጨዋታዎች ላይ በእያንዳንዱ ሀትሪክ ትሰራ ነበር እንደማለት ነው። ትናንትና ግን አንድ ግብ ነበረ ማስቆጠር የቻለችው። በዚህ መልኩ ጨዋታው ተጠናቆ ደብረ ብርሃኖችን ሜዳ ውስጥ ደስታቸውን ገልጸው ከውከብ ተጫዋቿ የወድሩ ከፍተኛ ግብ አስቆጣሪ እንደዚሁ ሽልማቷን ተረክባ የደብረ ብርሃን ቡድን ዋንጫውን ሊረከብ በሚመስል መልኩ ባነሮችና ሌሎች አሸናፊነታቸውን የሚገልጹ ነገሮች እንግዲህ የዋንጫ ስነስርአቱ መከ ጥንቀናውን ከጀመረ በኋላ የደሴ ከተማዎች ጨዋታው ሲጀመር ያስገባ ነው ክስ እልባት ሳያገኝ የዋንጫ ስነ ስርአቱ መከናወን የለበትም የሚል ቅሬታቸውን ለወዳዳሪው አካል አቅርበው ነበረ። በዛም መሰረት እንግዲህ የዋንጫ ስነ ስርአቱ እንዲራዘምና የደሴዎች ቅሬታ እንዲፈተሽ ነው የተደረገው። በተለይም በቅሬታነት ያነሱት እንግዲህ የደብረ ብርሃኗ ግብ ጠባቂ በዚህ አመት አዲስ አበባ የሚገኝ በተለይም ሽሮሜዳ እግር ኳስ ክለብ ውስጥ በአዲስ አበባ እግር ኳስ ፌዴሬሽን ውስጥ ማለት ነው በተመዝግበው በሚገኝ ክለብ ውስጥ በ2017 ጥር 22 ጀምሮ እየተጫወተች ትገኛለች ይቺ ተጫዋች። ስለዚህ በደንቡ በውድድሩ ደንብ መሰረት መላው አማራ ጨዋታዎች ላይ ለመሳተፍ ተጫዋቿ ተገቢ አደለችም የሚል ጥያቄ ተነስቶባት እንግዲህ ክስ ቀርቦ ጨዋታው እንግዲህ በደብረ ብርሃን አሸናፊነት ቢጠናቀቅም ነገር ግን የዋንጫ ስነ ስርአቱ አልተከናወነም። ማጣሪያ ተደርጎ ዛሬ አሸናፊው ይለያል ተብሎ ይጠበቃል። እሱ ሲለይ ደግሞ እኛም ለተመልካቾች መረጃውን እናደርሳለን። ከዛ ውጪ ዛሬ ፍጻሜው መርሃ ግብር ይጠበቃል። በወንዶች እግር ኳስ ዛሬ ተጠባቂ የፍጻሜ ውድድር ይከናወናል። ሀብታሙ ደሴ ከተማ ከሰሜን ሸዋ ናቸው ለዋንጫው የሚፋለሙት ለሙት የጨዋታም የመዝጊያው ስነስርዓት አካል ሆኖ ነው የሚከናወነው ሰባት ሰዓት ላይ ጨዋታው ይጀምራል። ከሰዓት ይፋዊ የመዝጊያ ስነስርዓት ተከናውኖለት እንግዲህ ዘጠነኛው የመላ አማራ ጨዋታዎች በዚሁ የሚጠናቀቅ ይሆናል። በቀን የሰባት ሰዓት ዜናችንና እንዲሁም ደግሞ በማታወጃችን ሌሎች መረጃዎችን ደግሞ ይዘን የምንመለስ ይሆናል። ባልደረቤ ዮሴፍ ሹምዬ ከደሴ በቀጥታ መስመራችን ላይ ተገኝተ ስላደረስክን መረጃ እጅግ አድርጌ አመሰግናለሁ። መልካም ቀን ይሁንል። በቀኑ የዜና ውጃችን ደግሞ ተጨማሪ መረጃዎችን ከእንግዶች ጋር ይዘ በቀጥታ አጠቃላይ ያለውን ድባብ የምታስቃኘን ይሆናል። እጅግ አድርጌ አመሰግናለሁ። ይቀጥላለን። ተመልካዮቻችን፣ በቀጣይነት ደግሞ የዩሮፓ ሊግ የፍጻሜ ጨዋታን የምንመለከት ይሆናል። ትናንት የዩሮፓ ሊግ የፍጻሜ ጨዋታ ሲከናወን ለሁለቱ ቡድኖች የሞት የሽረት ትግል ያህል የሚቆጠር ጨዋታ ነበር። እናም የትናንቱን ወሳኙን ፍልሚያ ደግሞ ማሸነፍ የቻለው ቶተንሃም ሆትስፐር ነው። ቶተንሃም ያሸነፈው አንድ ለዜሮ በሆነ ውጤት ነው። ትናንት ማንቸስተር ዩናይትድን አንድ ለዜሮ በሆነ ውጤት ረቷል። አጠቃላይ ደግሞ በውድድር አመቱ አራት ጊዜ ተገናኝቶ ቶተናም አራቱንም ጨዋታዎች ማሸነፍ ችሏል። ማንቸስተርን ማለት ነው። ሁለቱ በእንግሊዝ ፕሪምየር ሊግ፣ አንዱ በካራቦ ካፕ፣ ሌላኛው ደግሞ ትናንት በዩሮፓ ሊግ የፍጻሜ ጨዋታ በተደረገ መርሃ ግብር ቶተናም አንድ ለዜሮ ማርታቱ ይታወሳል። በውድድር አመቱ ያጠቃላይ ከማንቸስተር ዩናይትድ ጋር በነበራቸው መርሃ ግብር ደግሞ አራት ለዜሮ በሆነ ውጤት ማሸነፍ ችሏል ማለት እንችላለን። አራቱንም ስንደምራቸው አጠቃላይ ትናንት አንድ ለዜሮ በሆነ ውጤት ሲያሸንፍ፣ ቶተናምን አሸናፊ ያደረገችውን ግብ ያስቆጠረው ደግሞ ብሬናን ጆንሰን ነው። በቶተናም ታሪክ በቶተናም እግር ኳስ ታሪክ በክለቡ ፎክለር ውስጥ ለዘመናት የሚታወስ ስም ሆኗል። እንግዲህ ብሬናን ጆንሰን ከ17 ዓመታት የዋንጫ ረሃብ በኋላ ቡድኑን ከዋንጫ ጋር ያስታረቀችዋ ብቸኛ ጎል ማስቆጠር የቻለው እሱ ስለሆነ ከ41 ዓመታት በኋላ ነው። እንግዲህ በኤሮፓ መድረክ ደግሞ ዋንጫ ሲያነስ 1972 ወልቭስን አሸንፎ 1984 ደግሞ እንደዚሁም አለር ሌክትን አሸንፎ ሻምፒዮኗል። ከዚህ አስቀድሞ በኢሮፓ ሊግ ደግሞ ትናንት ሻምፒዮኗል። በሌላኛው መድረክ አስቀድሞ ይፋ ዩሮፒያን ካፕ ሻምፒዮን መሆኑ የቻለው ትናንት እንግዲህ ቶተንሃም ሲያሸንፍ ሚኪ ቫንደቪን አንድ ቅጽበትን ማስታወስ እንችላለን። ስልሳ ስምንተኛው ደቂቃ ላይ ሆይሉንድ ወደ ጎል የሞከራትና መረቡ መስመር ላይ የመለሳት ኳስ አየር ላይ እንግዲህ ተንሳፎ ማዳን የቻለውና ሚኪ ቫንደቪን ከዚያች ያችን ኳስ ካዳነ በኋላ እንደውም በጨዋታው የተርኒንግ ፖይንት የሹረት ነጥብ ተደርጎ መነሳት ይችላል። አጠቃላይ ማንቸስተር ዩናይትድ ላይ የጨዋታ ብልጫ ነበረው። ማንቸስተር ዩናይትድ ቶተናም ላይ ብልጫ ስለነበረው የኳስ ቁጥጥር ብልጫውን እንኳን ብንወስድ 72 በመቶ የኳስ ቁጥጥር ብልጫ ነበረው ማንቸስተር ዩናይትድ፣ 27 28 በመቶ ነው እንግዲህ ቶተናም የኳስ ቁጥጥር ብልጫ ወስዶ የነበረው። ግን ለቶተናም እጅግ ወሳኝ የሚባለው አንድ ነው ትናንት ማሳካት የቻለው ብሬናን ጆንሰን አምስተኛ የአውሮፓ ሊግ ጎሉ ነው ትናንት ማስቆጠር የቻለው ይህ ዋንጫ ለቶተናም ምን ትርጉም አለ የሚለውን ስንመለከት፣ አንደኛ የዋንጫ ረሃቡን አስታክሶበታል። በ2008 ነበር በዋንዴ ራሞስ ተይዞ የነበረው በኤፌል ዋንጫን ካነሱ በኋላ ላለፉት 17 ዓመታት በዳኒኤል ሌቪ ሊቀመንበርነት የሚመራው ቶተናም ዋንጫ ማሳካት አልቻለም። በመጨረሻ ግን ትናንት ከዋንጫ ጋር ታርቋል። ለአንጅ ፖስቴ ኮግሉ በመቶኛ ጨዋታቸው ነው እንግዲህ ትናንት ቶተናምን ወደ ዋንጫ ክብር እየመለሱት። ጋሪዝቤል፣ ሃሪኬን ሉካ ሞዲች የመሳሰሉ ኮከቦች በዚህ ቤት አልፈዋል። ነገር ግን አንዳቸውም የቶተናምን የዋንጫ ፍላጎት ማርካት አልቻሉም። እነዚህ ኮከቦች ቢያልፉም በመጨረሻ ግን ሀሪኬን ዋንጫ ፍለጋ ወደ ባየር ሙኒክ ቢያመራም በዛ የቆየው ላለፉት 10 ዓመታት ከ2015 ጀምሮ በቶተንሃም ቤት የቆየው ሰኒንግ ሚን ግን የክለቡ አምበል ሆኖ ዋንጫ ማንሳት ችሏል። 454 ጨዋታዎችን አድርጓል። 173 ግቦችን አስቆጥሯል። 101 ወደ ግብ የተቀየሩ ኳሶችን አመቻችቶ ማቀበል ችሏል። ሰኒንግ ሚን ትናንትም አጠቃላይ የክለቡ ሌጀንድ ነህ ወይ የሚል ጥያቄ ሲቀርብለት፣ አዎ ልክ ነኝ የሚል ሐሳብን ልክ ነው የክለቡ ህያው ኮከብ ነኝ ማለት ይችላል የሚል ሐሳብን አንስቷል። ምክንያቱ ደግሞ ብዙዎች አላደረጉትን እሱ ማድረግ እሱ ምክንያት ሆኗል። ትናንት 23 ደቂቃዎችን ቢሆን ሜዳ ላይ የቆየው ነገር ግን ለክለቡ ከፍታ አበርክቶ ከፍተኛ እንደመሆኑ መጠን በክለቡ የማይፋቅ ታሪክን ጽፎ አልፏል ማለት ይቻላል። ሰኒንግ ሚን እንግዲህ በቤቱ ታመነ በቤቱ ታምኖን በመጨረሻ ዋንጫ አንስቶ ከክለቡ ጋርም መለያየት ቢችል አንድ የሚያነሰው ታሪክን መፍጠር ችሏል። ላኛ የምንመለከተው ከአንጅ ፖስቴ ኮክሉ ጋር የተያዘ ጉዳይ ይሆናል። አንጅ ፖስቴ ኮክሉን ባነሳን ቁጥር በተለይ ባለፈው አመት ክለቡን ከተረከቡ በኋላ የነበራቸው የመጀመሪያዎቹ ሶስት ወራት የነበራቸው የስራ ላይ አፈጻጸም አስደናቂ ነበር ማለት ይቻላል። ክለቡንም ወደ ሌላ ከፍታ ይመሩታል ቢባልም በፈለጉትና ደግሞ በተጠበቁት ልክ አልሆኑም። ነገር ግን ያ ጊዜ ትናንት ምሽት እውን ሆኗል። ቢልባኦ ላይ በቢልባኦ ሰማይ ስር አንጌ ፖስቴኮግሉና እንደዚሁም ቶተንሃም እንግዲህ ደስታቸው ከፍተኛ ነበር ማለት ይቻላል። የትናንቱ ድል ለብዙ ትርጉም አለው። አንደኛ ክለቡ በተለይ በፕሪሚየር ሊጉ 17ኛ ደረጃ ላይ ነው የሚገኘው። ይሄ በቶትናም ታሪክ ሌላኛው መጥፎ የውድድር ዘመን ነው ማለት ይቻላል። ነገር ግን ትናንት ሻምፒዮን መሆናቸውን ተከትሎ በቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ተሳታፊ መሆናቸውን አረጋግጧል። በሁለት ጨዋታዎች ብቻ እንግዲህ ዝቅተኛ የሆነ የኳስ ቁጥጥር ቁጥር ብልጫ ድርሻ ወስደዋል። አንደኛው ትናንት ነው። 27 ነጥብ 7 በመቶ የኳስ ቁጥጥር ብልጫ ነበር ድርሻ የነበራቸው ማንቸስተር ዩናይትድ የበላይ ነው። ትናንት ግን ተከላክለው ዋንጫ ማንሳት እንደሚችሉና ተቀያያሪ ዘዴ እንዳላቸው አሳይተዋል። ለሩቤን አሞሪም ግን የትናንት ምሽቱ ሌላኛው መጥፎ ምሽት ነው ማለት ይቻላል። አሞሪም በቀጣይ ዓመት የአሞሪምና ማንቸስተር ዩናይትድ በቀጣይ ዓመት በየትኛውም የአውሮፓ ውድድሮች ላይ የማይሳተፉ መሆናቸው ተረጋግጧል። ግን ማንቸስተር ዩናይትድ ከሚመ ሁለት ነው ደረጃ አንጻር እዚህ ቦታ ላይ መገኘት አልነበረበትም። አሁን አስራ ስድስተኛ ደረጃ ላይ ነው የተቀመጠው። በውድድር አመቱ አዳኝ ሊሆን ይችላል የተባለው የትናንት ምሽቱ ፍልሚያ ደግሞ እንግዲህ በቶተንሃም ስፐር የበላይነት ተጠናቋል። ወደ ሀገር ውስጥ ጉዳያችን እንመለስና የአምቦ ዩኒቨርሲቲ ስታዲየምን ጉዳይ እንመለከታለን። ባልደረበኝ ነጻነት ጫን ያለው የአምቦ ዩኒቨርሲቲን አሁናዊ የአምቦ ዩኒቨርሲቲ ስታዲየምን አሁናዊ ሁኔታ በተመለከተ ተከታዩን ዘገባ አዘጋጅተዋል። እሱን ተከታተልን ተመልሰ እንገናኛለን ከፍተኛ የትምህርት ተቋማት ከመማር ማስተማር አልፈው በሀገር ስፖርት እድገት ላይ ያላቸው ሚና እጅጉን ትልቅ ነው። ከነኚህ ዩኒቨርሲቲዎች መካከል የጅማ፣ አዳማ ና ሐዋሳ ዩኒቨርሲቲዎችም በትልቅ ደረጃ በኢትዮጵያ ፕሪምየር ሊግ ውድድሮችን ማስተናገድ የሚችል ስታዲየም መገንባታቸው ይታወቃል። አሁን በምንገኝበት በአምቦ ዩኒቨርሲቲ ከሁለት ሺ አስር ጀምሮ ግንባታ ላይ የነበረው የአምቦ ዩኒቨርሲቲ ስታዲየም ሊጠናቀቅ ቀናቶች ብቻ ቀርተውታል። አሁን ላይ ግንባታ ወደ መጠናቀቅ የመጀመሪያው ፌዝ ወደ መጠናቀቅ ደርሷል። በዛም ምክንያት ለርክክብ እየተዘጋጀ ይገኛል ማለት ነው ስታዲየሙን ይህ ስታዲየም የካፍ ስታንዳርድ ወይም ሚኒማ በማሟላትም የኢትዮጵያ ብሔራዊ ቡድንንና ሌሎች ውድድሮችን የማዘጋጀት አቅም እንዳለው ተገልጿዋል። ሲጠናቀቅ ደረጃውን በጠበቀ መልኩ እንዲሆን የአገር ውስጥን ፕሪምየር ሊግ ጨዋታ ብቻም ሳይሆን በካፍ ደረጃ በአፍሪካ ደረጃ የሚዘጋጁ የእግር ኳስ ውድድሮች ወደ ሀገራችን ሲመጡ ማስተናገድ እንዲችል ከተለያዩ አካላት አስተያየቶችን እየተቀበለን ያው ግንባታው እየሄደ ይገኛል ማለት ነው። ስታዲየሙ የካፍ መስፈርቶችን አሟልቶ ለውድድር እንዲበቃ የሚያስችል የማስተካከያ አስተያየቶች ተሰጥቶበታል። ሁለት ጊዜ ባለሙያዎች የካፍ ባለሙያዎች ከግብጽ ድረስ መጥተው አይተውታል። ኮሜንት ሰጥተውናል። እነዛን ኮሜንቶች በተወሰነ መልኩ ለማሻሻል ሙከራ እያደረግን እንገኛለን። ትልቁና ምናልባትም እገዛ የሚፈልገና መስተካከል ያለበት ሳሩ ጉዳይ ነው። ያው እንግዲህ የሚታወቀው አሁን እየተጠቀመን ያለነው ሳር የተተከለው ሳር በፊፋ ስታንዳርድ መሰረት፣ ከዚህ በፊት በወጣው ስታንዳርድ መሰረት የተቀመጠ የሳር አይነት ነው። ነገር ግን መሬት ላይ አሁን ስታይ አዲስ አበባ ስታዲየምም ጭምር ያለው በሀገራችን ውስጥ በብዛት የሚገኝ ባህር ዳር ስታዲየም ውስጥም በፊት ተተክሎ የነበረው ሳር አይነት ስለሆነ የሳር ቢቀየር የሚል አስተያየት ተሰጥቶናል። እኛም ምስሉን አስተያየት ወስደናል። ግን ተጨማሪ ድጋፍ ይፈልጋል፣ ተጨማሪ ወጪ ይፈልጋል። ከኢትዮጵያ አትሌቲክስ ፌዴሬሽንም ባለሙያዎች እንደ ኃላፊዎች ጭምር መጥተው ጎብኝተዋል። ከአትሌቲክስ ፌዴሬሽንም ጭምር ቆንጆ አስተያየት ሰጥተውናል። በተለይ ትራክ ጋር ተያይዞ ከስታንዳርድ ጋር ተያይዞ ያሉ ነገሮች ብዙም የተለየ የለውም ትራኩ ጋር በተያያዘ አሁን ላይ ከቀሩ ስራዎች መካከል የመለማመጃ ሜዳዎች እና የስታዲሙ ጣሪያ ግንባታዎች ቢጠቀሱም ዩኒቨርሲቲው እነኝን ስራዎችን ለማጠናቀቅ የበጀት ችግር እንዳለበት ተገልጿል። ወደ ሀያ ሺ የሚጠጋ መቀመጫ አለው። ትንሽ የሚቀረን ያው ጥላ ነው። ጥላ ላይ አልተሰራበትም። ዲዛይኑ ላይ አለ፣ ዲዛይን ተሰርቶለታል። ግን አይ ቲንክ የባጀት እጥረትም ስላለ ለዛ ወደዛ መሄድ አልተቻለም። ሰዴሚያችን አሁን ያለበት ቦታ ላይ ሰፊ የሆነ ቦታ አለን። ነገር ግን እነዚያን ሚኒ ስታዲየሞች ለመስራት አሁንም ቅድም ባለው መሰረት ተጨማሪ ፋይናንስ ይፈልጋል። እኛ ያው የትምህርት ተቋም እንደመሆናችን መጠን ከዚህ የበለጠ ኢንቨስትሜንት ማካሄድ አንችልም። በህግ መሰረት ግንባታው ተጠናቆ የተፈለገውን አገልግሎት እንዲሰጥ የሁሉም አካላት ድርሻ አስፈላጊ በመሆኑ ፕሬዚዳንቱ ጥሪ አቅርበዋል። ሀገራችን የአፍሪካ ዋንጫ እንድታስተናግድ ፍላጎት አለን። እንደ ሀገርም ያለን እ የተለያዩ ስፖርት ፋሲሊቲዎችን የበለጠ ማስፋት ይኖርብናል ብለን እናስባለን። የኛ ዩኒቨርሲቲ ስቴዲየም ደግሞ አንደኛው ፋሲሊቲ እንዲሆን ፍላጎት አለን እና እንደሚሆንም ደግሞ ተስፋ እናደርጋለን። ያ እንዲሁም ግን ከፍተኛ ወጪ የሚጠይቅ እንደመሆኑ መጠን የመንግስትን ድጋፍ ይፈልጋል። የክልል ድጋፍ ይፈልጋል። በአጠቃላይ የባለድርሻ አካላትን ድጋፍ ይፈልጋል ኢትዮጵያ እግር ኳስ ፌዴሬሽንም ጭምር የአትሌቲክስ ፌዴሬሽንም ጭምር ርብርብ ይፈልጋል። በጋራ ሆነን ይህን ስቴዲየም የሚፈልገውን ሚኒማም አት ሊስት ሚኒማም ስታንዳርዱ እንዲያሟላ ካረግን ለሀገራችን ሌላ ተለዋጭ የእግር ኳስ አልፎ የትራክ ውድድሮችን ማስተናገድ የሚችል ስቴዲየም ይሆናል ብለን እንጠብቃለን። በዋናነት የመጫወቻና የመለማመጃ ሜዳዎችን ጥራት ማሻሻል የሚጠበቅበት የአምቦ ዩኒቨርሲቲ ስታዲየም በትልቅ ደረጃ ውድድሮችን ለማስተናገድ አቅም ከሚኖራቸው አዳዲስ ስታዲየሞች መካከል አንዱ መሆኑ ተገልጿል። ባርሴሎና ባለፈው የውድድር ዘመን በጣም ጥሩ ጊዜን ያሳለፈው በዚህ ጥሩ ጊዜ እንዲያሳልፍ ደግሞ ጥሩ ሚና ከተወጡ ተጫዋቾች መካከል አንደኛው ራፊኛ የሚጠቀስ ነው። ራፊኛ እንግዲህ ትልቅ ፈተና አጋጥሞት ነበር፣ በተለይ እድሜው 18 ዓመት በሆነ ጊዜ። ነገር ግን ያን ሁሉ ፈተና ተቋቁሞ አሁን የባርሴሎና አይነኪ ተጫዋች ነው። የባሊንዶር እጩ ከሆኑ ተጫዋቾች መካከልም አንደኛው ነው። ለማንኛውም የላቅ አሳሰብ መስዋዕትነትና ለስኬት ያለው የማይናወጥ ፍላጎት አሁን ላይ ራፊኛ በተለይ የባሊንዶር እጩዎች ውስጥ እንዲካተት አድርጎታል እየተባለ ነው። ይህም በተመለከተ ባልደረባይ ፎድ ድሪስ መለስ ብሎ የራፊኛ ህይወት ታሪክ በመጠኑ

በ18ኛ ዓመት የልደት በዓሉ ላይ ራፊኛም ፍሎሪያኖፖሊስ ውስጥ በሚገኝ ትንሽ ክፍል ውስጥ ብቻውን ተቀምጦ ስልኩን ይመለከታል። ምንም መልክት የለም፣ ጥሪዎቹም የሉም። እሱን የሚጋብዝ ክለብ አልነበረም። በወቅቱ ከፍተኛ ጉዳት ደርሶበት ከአቪያ የ20 ዓመት በታች ቡድን ውጭ ሆኗል። እግር ኳስ ከብራዚል ፖርቶ አለግሬ ፋቬላዎች የደህንነት መንደር ማምለጫ ለመሆኑ ተስፋ አድርጎም ነበር። አሁን ግን ያ ተስፋው መንምኗል። ብዙም ሳይቆይ ሁሉን ነገር የለወጠ ድምፅ ወደ እሱ መጣ። ሁልጊዜም በጣም ደጋፊው ከሆነችው ከትግሉ እንዲያቆም ትፈቅድለት ከናቱ፣ አሁን ካቆምክ እድሜ ልክህን በዚህ ሕይወት መኖር አለብህ ለዚህ ዝግጁ ነህ አለችኝ ይላል ራፊኛ። ያ ቅጽበት የእሱ የለውጥ ነጥብ ሆነ። ከእግር ኳስ ሊርቅ የተቃረበው ተጫዋች አሁን የባርሴሎና መነቃቃት ግቦችን የሚያመርትና አሉታዊ ግምቶችን መና የሚያስቀር የካታላኑ ልብ ሆኗል። ራፊኛም ከፖርቱ አሌግሬ ወደ ባርሴሎና መልበሻ ክፍል ያደረገው ጉዞ የጽናት ራስን የመግዛትና የመሻሻል ታሪክ ነው። የእርሱ ወደ ከፍተኛ ደረጃ ማደግ ችሎታ ብቻ አይደለም፣ ይላል ስፔናዊ እግር ኳስ ጸሐፊ ጊለን ባለጌም የላቀ ማህበረሰብ መስዋዕትነትናም ለስኬት ያለው የማይናወጥ ፍላጎት ነው። ራፊኛ ያደገው በፖርቱ አሌግሬ ከተማ ውስጥ በሬስቲንጋ በከፍተኛ ድህነት በወንጀል በተከበበ ሰፈር ነው። ውከትናም አደንዛዥ እጽ አዘዋዋሪነት ቀዳሚ ተግባር በሆነበት ሰፈር ራፋኤል ዲያሎስ ቤሎሊ ወይም ራፊኛም ከልጅነቱ ጀምሮ እግር ኳስ ከዚህ ህይወት መውጫ መንገድ እንደሆነ ብቻ ሳይሆን ከኳስ ውጭም ሌላ መንገድ እንደሌለው ተረድቷል። በቤተሰቦቹ ድጋፍ በእግር ኳስ የገፋው ራፊኛም ለእርሱ የእግር ኳስ ጫማ በመግዛትናም ወደ ስልጠና በመላክ መስዋዕትነት ከፍለውለታል። በልጅነ ማንነቱም የረባ ትምህርት አላገኘም። በብራዚል ክለቦች ፈላጊ አቶ ክለብ አልባ ተጫዋቾች የሚሳተፉበትን አደገኛ ውድድር ቫርዚያን ተቀላቀለም። ይህ ወሮ በላዎች እንዳሻቸው የሚወራረዱበት የሚታደሙበት መድረክ አድናቂም ጠላትም የነበረው ራፊኛም በአንድ ወቅት የከተማውን በዲዎች በመልበሻ ክፍል ድረስ መጥተው ይህን ጨዋታ ከአሸነፍ በህይወት ከሜዳ ትወጣም ብለው ዝተውበት እንደነበር ይናገራል። ራፊኛ እድለኛ ነበር። ግብ አግብተው የተተኮሰባቸውም ነበሩ። ቫርዚያ ላይ የተጫወተም አይደለም። ዘጠና ሺህ ደጋፊ ፊት የት መጫወት ይችላል ይላሉ ብራዚላዊ ኢትዮጵያውያን የባርሴሎና ደጋፊዎች የሚላሉ የፈለገ ጩኸት የፈለገ ስድብ ርችትና ነውጥ ራፊኛ ላይ ቅንጣት መረበሻ አይፈጥርም። እሱ በተኩስ እየተጫወተ ያደገ ነው። ብራዚላዊ ኮከብ እንደ ሜሲ በሀገሩ ክለቦች አልተጫወተም። ቤተሰቡ ለእግር ኳስ ቅርብ ነበርም። አያቱ ፕሮፌሽናል ተጫዋች ናቸው። አጎቱም ለኢንተር ሚላን ተሰልፈዋል። የብራዚል ክለቦች ግን እሱን አልፈለጉትም። ወደ ተስፋ ማጣት ሲቃረብ አባስ የተሰኘ አካዳሚን ተቀላቅሎ ለፖርቱጋሉ ቪቶሪያ ጊማሬሽ ክለብ መልማዮች እይታ ውስጥ ወደቀም። የእግር ኳስ ህይወቱ የተቃ ያናለት ራፊኛም ስፖርቲንግ ሊዝበን፣ ሊድስ እናም በኋላም ባርሴሎናን ተቀላቅሏል። በማርሴሎ ቤልሳ ስር በሊድስ በማንቸስተር ሲቲው ፈርናንዲኒዮ በደረሰበት ጉዳት እግሩን ለማጣትም ተቃርቦ ነበር። ሄማቶማ ተጠቅተሃል ተባልኩኝ። ደም ከእግሬ በየቀኑ ይቀዳ ነበር። እግሬን እንደማጣ ተሰምቶኝ ነበር የሚለው ራፊኛም ያንን ፈተና አልፎ ወደ ሜዳ ተመልሰዋል። በፖርቹጋል በቪቶሪያ ጊማሬሽና በስፖርቲንግ ተከላካዮችን በማለፍናም የጎድድሎችን በመፍጠር ብቃቱ ከፍ ሲል በፈረንሳይ ሬን ጨዋታ ቀያሪ መሆን እንደሚችል አሳይቷል። የትልልቅ ችን አይኔሳቦ የሳቦ ራፊኛም በሊድስ ፈታኙን የተግባር አስተማሪ ማርሴሎ ቤልሳ ጋር እድገቱን አፋጥኗል። በዚያም አስደናቂ የአካል ብቃትን የሚጠይቅ ጨዋታን አዳብሮም የማጥቃት አቅሙን አሳድጎም ከኳስ ውጭ ያለውን የሚዳ እንቅስቃሴ ከፍ ማድረግ ችሏል። በባርሴሎና ቤት አሰልጣኝ ቻቪ ኤርናንዴዝ ከመደበኛ ቡድን አባልነት ባለፈም ከማያከራክሩት ቀዳሚ ተሰላፊዎች ተርታ ራፊኛን አልመረጠውም። ሙሉ ጨዋታዎችን መጫወት አልቻለም። ባርሴሎና በፋይናንሻል ጉዳዮች ሲወጠር ራፊኛን ደጅ ላይ ያስቀምጡት ነበር። ከባርሴሎና የደረሰው መልእክት ቀላል ነበር ልናጣህ አንፈልግም ነገር ግን መሄድ እንዳለብህ እናስባለን የቻቪ መባረርና የሃንሲ ፊሊክ ሹመት ሁሉንም ነገር ቀይሯል ጀርመናዊ አሰልጣኝ ትልቅ ሚና ሰጥተው በልበሙሉነት እንዲጫወት ፈቀዱለት አሁን እንደገና የተወለደ ተጫዋች ሆነ ፊሊክ ስራውን ያተኮረው የራፊኛን የጨዋታ ላይ ውሳኔውን ማሳደግ ላይ ነበር መቼ ተጫዋች ማለፍ እንዳለበት መቼ ኳስ ማቀበል እንዳለበት እንዴት የግብ ድሎችን መጠቀም እንደሚገባው የበለጠም ቀጥተኛ ጫወት ዘይቤም ለሱ ተስማሚ ሆነ አሁን ራፊኛ ኳሱን የማያበላሽ ቀን በዓመቱ 34 እናም ጎሎችና 25 የግብ ኳሶችን አመሻሽቶ መቀበል ችሏል። በሻምፒየንስ ሊግ በአብዛኞቹ ጨዋታዎች ላይ ግብ አስቆጥሯል። ራሱንም ከባርሴሎና ቁልፍ ተጫዋቾችና እውነተኛ የባሎንዶር ተፎካካሪዎች ሰርታ አሰልፏል። ለሚኒያማል ራፊኛም የቡድኑ ዋና አነቃቂና መሪ መሆኑን በይፋ ተናግሯል። ከመት በፊት ኒኮ ዊሊያምስን ከቢልባው ለማስፈረም ራፊኛ ይውጣ እንዳልተባለም፣ አሁን ቡድኑ ያለሱ ተግባሪ ሮናልዲኒዮ፣ ኔይማር በኋላም ቄንጠኛ ኮከብ ጆኮቦኒቶ ለሚጠብቁት ብራዚላውያን በአብዶ የተሞላ ባይሆንም ምናልባትም ታሪኩን ለረሳው የብራዚል ብሔራዊ ቡድን ቡድን የተጫዋቹ ጥንካሬ መነሻ ሊሆን ይችላል ተመልካቾች ለአዲስ ቀን የተዘጋጁ የስፖርት መረጃዎች ተጠናቀዋል ሀብታሙ ካሴ ነበርኩ ስለተከታተላችሁ እናመሰግናለን በያላችሁበት ሰናይ ጊዜን ተመኘው ወደ እናንተ ልመ እናመሰግናለን ሀብታሙ መልካም ቀን